የተከበራችሁ ተመልካቾቻችን ሰላም ለናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው ዜናችን እናልፋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የተቀበለውን መከራ በማሰብና ምዕመናን ሰሙነ ሕማማትን እንዴት ባለ ሁኔታ ማሳለፍ እንዳለባቸው አባቶች መልእክት አስተላለፉ። ያረካል አድማሱ ዝርዝሩን እንደሚከተለው ያቀርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትልቅ ስፍራ ከምትሰጣቸው ሳምንታት መካከል ግንባር ቀደሙ ነው። ከፊታችን ሚያዝያ አምስት ጀምሮ በአለሆሳናን ተከትሎ የሚመጣው የሕማማት ሳምንት። ሳምንቱን ምእመናን የክርስቶስን ሕማም በማሰብ ማሳለፍ እንደሚገባ ነው የቤተ ክርስቲያናችን አባቶች የሚያስተምሩት ቅዱሳት መጻሕፍትን በማንበብ በቤተ ክርስቲያን በመገኘት ስግደት ኢየሱስ ክርስቶስ ለእኛ ሲል በቀራኔዎ ከሊቶስጥራ እስከ ቀራኔዎ ድረስ እየወደቀ እየተነሳ የሄደውን በማሰብ እመቤታችን በልጇ ምክንያት የደረሰባትን መከራ በማሰብ እሱን ሁሉ በማሰብ በእንባ በራሳቸውን አባቶቻችን በገዳም ያሉ ራሳቸውን ክርስቶስን በማሰብ እየገረፉ በማይመች ቦታ ላይ እየተኙ ሁሉ ያሳለፉትን እናስባለን። ምዕመናንም በእንዲህ አይነት በተመስጦ ክርስቶስን በማሰብ እንዲሄዱ ይደረጋል። ለምሳሌ ፊልጵስዩስ 3 10 ላይ እርሱንና የትንሣኤውን ኃይል ሙታንን፣ የሙታንንም ትንሣኤ ልደርስ ቢሆን ልኝ ደግሞ በሞቱ እንድመስለው እመኛለሁ እንዳለ ሐዋርያው ቅዱስ ጳውሎስ፣ የክርስቶስን መከራ ሞቱን በማሰብ እንድናሳልፈው አባቶቻችን አዘውናል። ልቦቻችን መክፈት አለብን። ልቦቻችን ከክፋት እግሮቻችን ወደ ክፋት ከመሮጥ አንደበቶቻችን አሰት ከመናገር እጆቻችን የንጹሐንን ደም ከማፍሰስ አንደበታችን አሰት ከመመስከር ተከልክለን ይህን ባል ማክበር ይጠበቅብናል። በተለይ ደግሞ ከሰኞ ጀምሮ እስከ ቀዳሚት ዘብርሃን ድረስ ያለው የህማማትን በዓል ስናከብር የኢትዮጵያ ቤተክርስቲያን ከሌሊት ጀምራ እስከ ጽባሐ እስከማታ ድረስ ከ12 ሰዓት ድረስ ያለውን ዕለታት ልዩ ልዩ ሊቃውንት አባቶች ከብፁዕ ቅዱስ ፓትርያርክ አቡነ ማትያስ ከብፁዓን አበው ሊቃነ ጳጳሳት ከሊቃውንተ ቤተ ክርስቲያን ጀምሮ ይህ ባህል በልዩ ሁኔታ በልዩ ሥነ ሥርዓት ይከበራል። ስለዚህ ከሰኞ ጀምሮ የምናከብረው በዓል የታችን የመድኃኒታችን የኢየሱስ ክርስቶስ ህማሙን፣ ሞቱን፣ ስቅለቱን፣ ትንሳኤውን እያሰብን የብርሃነትን ሳይሆን ጨምረን እያሰብን በሰሞኑ ህማማት ሳምንት ኦርቶዶክሳውያን ከወትሮ በተለየ የክርስቶስን መከራ ሊያስታውሱ የሚችሉ መንፈሳዊ ተግባራትን ማከናወንም ይጠበቃል ተብሏል። ኢየሱስ ክርስቶስ ከመምጣቱ በፊት የነበሩ የጨለማውን ዘመን ለማሰብ ለምዕመናን ራሱን የቻለ ተግባራት በምን አይነት መልኩ ማስኬድ እንዳለባቸው ለምሳሌ ሴቶች ጌጣቸውን ይተዉ፣ አይሸለሙ ራሳቸውን ያዋርዱ የሚል ለሴቶችም እንኳን ሆኖ ማለት ለሁላችንም እንኳን የተገባ ሊሆን ቢችል ከሰኞ ጀምረን እስከ ቀዳሚት ዘብራን ያሉት እለታት ልዩ ልዩ ታሪክ፣ ልዩ ልዩ ፕሮግራም የተደረገባቸው፣ ልዩ ታምራት የተደረገባቸው እለት ነው። ሰኞ መርገመ በለስ እያለች ቤተክርስቲያኗ ታስተምራለች። ማክሰኞ አንጽሖተ ቤተ መቅደስ ጥያቄና የትምህርት ቀን እያለች ታስተምራለች። ሮብ ደግሞ ምክራ አይሁድ እያለች ታስ አሙስ ደግሞ ትልቁ ምስጢር የተገለጠበት የአዲስ ኪዳን ምስጢር የተገለጠበት ጌታችን መድኃኒታችን ኢየሱስ ክርስቶስ የዋርያትን እግር ትሕትናን ያስተማረበት ምስጢሩን የገለጠበት ዕለት ነው። በዕለተ ዓርብ ደግሞ ሁሉም ተፈጸመ ያለው የተፈጸመበት ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለሙ ሁሉ ቤዛ ሆኖ የተሰጠበት ነውና ይህንን ቀራንዮን ስናስብ እኛ ምን ማድረግ አለብን? የሚጠበቀው የወደቁትን በማንሳት ከጥላቻ ይልቅ ፍቅርን ከመለያየት ይልቅ አንድነትን በማሰብ መሆን ይጠበቅብናል ማለት ነው ከዚህ ባሻገር ኦርቶዶክሳውያን እርስ በርስ በመደጋገፍ ሳምንቱን በፍቅር ሊያስቡት እንደሚያሻም ተነግሯል ለምሳሌ እነ ኢሳያስ አስቀድሞ ከ800 ዓመት በፊት ስለ እኛ ቆሰለ ታመመ የሚለውን በመንፈስ ትንቢት አይተው እነሱ መከራ ተቀብለዋል በሀሳብ ደረጃ ያውም በናፍቆት እነ ነቢዩ ዳዊት አንድ ሺህ ዘመን አስቀድሞ አይተውታል መዝሙረ ዳዊት መዝሙር 21 ላይ እንዴት ባለ መከራ እንደተቀበለ በችንካር እንዴት እንደተቸረከረ፣ ቀሚሱ እንዴት እንደተጣጣሉበት፣ እንዴት እንደገረፉት ይህን የምናስብበት ሳምንት ነው። የተጣላ ካለ አስታርቀን፣ የሰው ገንዘብ የወሰድ ነው ካለ መልሰን፣ በቂም በበቀል በጥላቻ በዘር በቋንቋ የተከፋፈለ ካለ አንድ ፍቅር የሆነው ክርስቶስ ሰማይ ዙፋን የሆነው ክርስቶስ ለፍቅር ነው ወደዚህ ምድር የመጣው። ለፍቅር የሰው ልጅ ፍቅር አገብሮት ነው ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በቀራንዮ መስቀል ላይ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ። ስለዚህ ቀራንዮን ስናስብኛ ፍቅር ሁነን መሆን መቻል አለብን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሰሞነ ሕማማት ሳምንትን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል የተቀበለውን መከራ የሚዘክሩ ልዩ ልዩ ሥርዓቶችን በማከናወን ታከብራለች። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከዕለተ ረቡዕ ጀምሮ የበዓለ ሆሳና ቅድመ ዝግጅት የሚደረግ መሆኑ ይታወቃል። ብፁሕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገር ስብከት ሊቀ ጳጳስ፣ 45 ዓመታትን ያስቆጠረው የዘዋይ አመረ ብርሃን ቅዱስ ገብርኤል ገዳም መቃኞ ቤተ መቅደስ ባለበት ይዘቱንና ታሪካዊ ቅርስነቱን እንደጠበቀ ለሚገባው ህንፃ ቤተ ክርስቲያን የግንባታ ቁፋሮ የሚካሄድበትን ቅዱስ ቦታ በጸሎት ባርከው አስጀመሩ። መጋቢ ምስጢር ሳህለው አድማሱ ዝርዝር አላቸው። ብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ 45 ዓመታትን ያስቆጠረውን የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም መቃኞ ቤተ መቅደስ ባለበት ሁኔታ ይዘቱንና ቅርስነቱን እንደጠበቀ ለሚገነባው ሕንፃ ቤተ ክርስቲያን የግንባታ ቁፋሮ የሚካሄድበትን ቅዱስ ቦታ በጸሎት ባርከው አስጀምረዋል። አርባአምስት ዓመታትን ያስቆጠረው የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም መቃኞ ቤተ መቅደስ በዕድሜ እርዝማኔ ምክንያት እድሳት ሳይደረግለት በመቆየቱ ውስጣዊና ውጫዊ የሕንፃው አካል ላይ እየደረሰ ያለው ጉዳት ቅርሱ ለችግር የሚያጋልጠው ሆኖ በመገኘቱ ለቀጣዩ ትውልድ ሁለንተናዊ ውበቱን፣ ቅርጹንና ይዘቱን እንደጠበቀ ለማስተላለፍ በብፁዕ አባታችን አቡነ ጎርጎሪዎስ የምሥራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ሥራ አመራር መንፈሳዊ ኮሌጅ የበላይ ጠባቂ የኢትዮጵያ ሃይማኖት ተቋማት ጉባኤ የሥራ አስፈጻሚ የቦርድ ሰብሳቢ መልካም ፈቃድ፣ ቅርሶች ያለፈውን ነባሩንና ተተኪውን ትውልድ የሚያገናኙ የትውልድ ድልድዮች በመሆናቸው ጥናት ሲደረግበት ቆይቶ በብፁነታቸው ግንባታው እንዲጀመር ፈቃድ አግኝተዋል። የሕንፃ ግንባታው ማስጀመሪያ የጸሎት መርሃ ግብር መጋቢት 28 ቀን 2017 ዓ ም በብፁነታቸው መሪነት የተከናወነ ሲሆን ክቡር መጋቢ ብሉይ ወሐዲስ ቆሞስ አባ አትናቴዎስ ወልደ ጎርጎሪዎስ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ርእሰ መምህራን ስለ ግንባታው አጭር ገለጻ አድርገዋል። በመቀጠልም ብፁነታቸው አእብዮ ሙለትሑታን ትሑታንን ከፍ ከፍ አደረጋቸው፣ በሚል መነሻ ቃል ስለ ገዳሙ የምሥረታ ታሪክን ወደኋላ በማንሳት ቃለ ምዕዳንና ቡራኬ ሰጥተዋል። በመጨረሻም መጋቢት 29 ቀን 2017 ዓ ም የግንባታ ቁፋሮ በጸሎት ባርከው ያስጀመሩ ሲሆን በሀገር ውስጥም ከሀገር ውጭም ለሚኖሩ ኦርቶዶክሳውያን በአቅማቸው ገዳሙን እንዲያግዙ ብፁነታቸው ጥሪ አቅርበዋል። በመርሃ ግብሮ ላይ ብፁዕነታቸውን ጨምሮ የገዳሙ ርዕሰ መምህር አበው፣ መነኮሳት፣ ዲያቆናት፣ ተማሪዎች፣ የሰንበት ትምህርት ቤት ዘማሪያን፣ እንግዶች ተገኝተዋል። የዝዋይ ሐመረ ብርሃን ቅዱስ ገብርኤል መቃኞ ከዛሬ 45 ዓመታት በፊት በዛፍ ስር አገልግሎት ሲሰጥ የነበረ ቢሆንም የበረከት አባት በሆኑት በብፁዕ አቡነ ጎርጎርዮስ ቃለ ቡራኬ 1973 ዓ ም የካቲት 19 ቀን በአቶ አብርሃም ገብሬ ከጠቅላይ ቤተ ክህነት በመጡ መሐንድስ ተቀይሶ በፈቃድ እግዚአብሔር በወቅቱ የገዳሙ መጋቢ የነበሩት አባ ተጠምቀ ያሁኑ ብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የመጀመሪያ ቁፋሮ ተጀምሮ ከሦስት ወር በኋላ ሐምሌ 19 ቀን 1973 ዓ ም በመጀመሪያ ቤተ መቅደሱ ተጠናቆ አገልግሎት መስጠት ጀመረ። በሁለተኛ ዙር ለአገልግሎት በመጥበቡ ምክንያት የቅድስት ክፍል ተጨመረ። በሦስተኛውና አሁን ላይ ያለውን ገጽታ እንዲኖረው ተደርጎ ከተሠራ በኋላ የወቅቱ ፓትርያርክ ብፁዕ ወቅዱስ አቡነ ተክል ሃይማኖት ርዕሰ ሊቃነ ጳጳሳት ዘኢትዮጵያና የቅዱስ ሲኖዶስ አባላት መጥተው ተመረቀ። ቅዱስነታቸው የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ብለው የሰየሙት ይህ ታላቅ ገዳም በርካታ ሊቃነጳጳሳት ለክብር የሚበቁበት፣ ሰባክያን ምስጢር የሚቀስሙበት፣ ወላጅ አልባ ሕፃናት በጥበብና በዕውቀት የሚያድጉበት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚገኙ ገዳማት መካከል አንዱ በመሆን የግንባር ቀደም ሚናውን በመወጣት ላይ ያለ ታላቅ ገዳም ነው። ታሪኩን ያገኘነው ከብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በቀን 282017 ዓ.ም በግንባታው ማስጀመሪያ ቃለ ሜዳ ላይ የተወሰደ ነው። በመጨረሻም በገናን ለትውልዱ ማስተላለፍ በሚል መሪ ቃል ስለ በገና አጠቃላይ መንፈሳዊ አገልግሎት መርሃ ግብር ተካሄደ። መምህር ጌታቸው በቀለ ዝርዝር አለው የበገናን ትምህርት ለትውልዱ ማስተላለፍ በሚል መርህ በዘማሪ ቴትሙርቅ አዘጋጅነት መርሃ ግብር መዘጋጀቱ ይታወሳል። በዚህ መርሃ ግብር ላይ ብፁዕ አቡነ አብርሃም በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ እንደተናገሩት አሁን ባለንበት ዘመን በገና የማይደረድር በበገና እግዚአብሔርን የማያመሰግን የለም። በርካቶችም የበገናን ትምህርት እየተማሩ ይገኛል። ሌሎችም ስትደጋገፉ ማየት ጥሩ ነው ብለዋል ቅዱስ ሲኖዶስ ይህንን በመመልከት የኔ የዜማ መሣሪያዎቼ እነዚህ እነዚህ እነዚህ ናቸው ብሎ በዝርዝር እንደ በገና እንደ መሰንቆ እንደ ዋሽንት የመሳሰሉትን ለክቶና ሰፍሮ ልጆቼ በዚህ ተጠቀሙም ብሏል። አንዳንዶቹም እንደኋላ ቀርነት ቆጥረውት ተሳስተዋል፣ ተሰናክለዋል። ይህንን የጠበቁና ውሳኔውን ያከበሩ ደግሞ እነሆ ተደብቆ ተረስቶ የነበረውን ወደፊት እያመጡ ከሕፃናት አንደበት ሳይቀር ዛሬ፣ ምንም ቀደም ብዬ ባልደርስም በሌላ ምክንያት ሕፃናቱ በእህታችን የሰለጠኑ አቅርበው እንደነበረ ሰምቻለሁኝና እንደነዚህ አይነቶችንም ለማየት ታድለናል። አሁን በበገና የማያንጎራጉር በገና የማይደረድር በበገና እግዚአብሔርን የማያመሰግን ማንም የለም ማለት ነው ቀስ እያለ በእያንዳንዱም ቤት በሁሉም ይደርሳል ማለት ነው። የበገና ድርደራ ስሜቱ ሰማያዊ ሰማያት ቅድም እንዳልኩት የሚያመጥቅና እንደነ ቅዱስ ዮሐንስ ነገረ መለኮቱን የሚያስተዋውቅ የሚያስተምር እንደ ንስር ወጥቶ እንጂ በሥጋዊ ፍላጎት ውዝዋዜ ውስጥ የሚያስገባ አይደለም። እንደምታዩት ተመስጦ ነው ያለው፣ የህሊና ተመስጦ ነው ያለው የሚሰሩ ጣቶች ብቻ ናቸው። በተሰበረ ልብ፣ በተሰበረ ህይወት፣ ዘንበል ባለ ለእግዚአብሔር መገዛትን በሚያሳይ አቋቋም፣ አነጋገር፣ ፈሊጥ፣ ዘዴ ከእግዚአብሔር ጋር ብቻ የሚገናኙበት ነው። የሚያንጎራድድ የሚያወራጅ የሚያወዛውዝ ሌላ ዓለማዊ ስሜት የሌለበት አንዱና ትልቁ መሳሪያ ነው ማለት ነው። ለዚህም ነው ሰይጣንም የሚያፍረው ሰይጣንም የሚደነግጠው፣ ለሰይጣን መግቢያ የለውም። የታወፈ ነው። ተለ አይደል ሁልጊዜ፣ ለሰይጣን ትንሽ መግቢያ ከሰጡት እሱ ያሰፈዋል። እሱ ነገሮችን ከመስመር ውጭ ያደርጋቸዋል። የዚህ አይነት ዝማሬ አቀራረብ ደግሞ በምንም መግቢያ የለውም። ያጥርበታል፣ ይገሰጻል እንጂ ይርቃል እንጂ አይቀርብም። ዘና ሊያደርገው አይችልም። ለምን የእግዚአብሔር መመስገኛ ነውና መጽሐፍ ቅዱሳችን የቅድስት ቤተ ክርስቲያን የታሪክ መጽሐፍት የቀኖና መጽሐፍት በሙሉ ስለ በገና ብዙና ብዙ ይሉናል። ከሰዓቱ አኳያ የጥቅስ የጥቅስ ብዬ በዝግጅት ለማቅረብ አልቻልኩም። ምክንያቱም ተዘጋጅታቸው ያቀረባቸው ራሱ በቂ ትምህርት ሰጪ ስለሆነ ሌላ ጥናት ስለማያስፈልገው፣ ስለዚህ ቤታችን እግዚአብሔር ይስጥልን እንላለን። ቀጠይበት በሌላ መልኩ ደግሞ እንደዚህ ስትደጋገፉ ማየት ጥሩ ነው። መቼም ማንኛውንም ስራ ለመሰረት ገንዘብ ወሳኝነት ይኖረዋል። መደጋገፍ ከሁሉ በላይ የልብ መደጋገፍ፣ የአእምሮ ድጋፍ፣ አይዞሽ አይዞ መባባል በማንኛውም በርቺ በርታ መባባል፣ ያ ራሱን የቻለ ከስጦታ በላይ ስጦታ ነው። ዶክተር አካሉ ልትሰማ በመንበረ ፓትሪያርክ ጠቅላይ ቤተ ክህነት የሰው ኃይል አስተዳደር መምሪያ ኃላፊም እንደተናገሩት ዘማሪት የትም ወርቅ እግዚአብሔር የሰጣትን በድምጿም በሙያዋን ልጆችን የበገና ትምህርት ለትውልድ ማስተላለፍ የሚቻልበትን ሙያ የራሷን ከፍተኛ ጥረት እያደረገች የምትገኝ ናት ብለዋል። ዕለቱን የፕሮግራሙን የመግቢያ ንግግር ልጆቻችንን በገና በማሰልጠን እንግዲህ ከተለመደው ወጣ ባለ መንገድ እንግዲህ ሁላችንም አገልጋዮቻችንን የምናውቀው በተሰጣቸው እግዚአብሔር በሰጣቸው ጥበብ በሰጣቸው ስጦታ በመድረክ ያገለግላሉ። እህታችን ዘማሪት የትምወርቅ ግን ይህንን እግዚአብሔር የሰጣትን በድምጿም በሙያዋም እግዚአብሔርን የምታገለግልበትን የአገልግሎት መስክ ልጆቻችንም እንዲቀበሉ ለትውልድም ማሳለፍ የሚችሉበትን ችሎታ እንዲይዙ የራሷን ከፍተኛ ጥረት እያደረገች የምትገኝ እህታችን ናት። ዘማሪ እቴት ወርቅ በገና ለትውልዱ በሚለው መርሃ ግብር ላይ ለመታደም የመጡትን እንግዶች አመስግናለች። ቀውተ ቤተ ክርስቲያን ሁላችሁ ለዚህ መርሃ ግብር ለታዳሚነት የመጣችሁ ክቡራን እንግዶቼ ሁላችሁም እንደውም በዛሬ ሁለት ደግሞ በገና ለትውልዱ በሚል መርሃ ግብር ለዚህ መርሃ ግብር ዋና ተጠሪ የሆናችሁ ህጻናት ሁላችሁ እንኳን ደናመጣችሁ በመቀጠል ይኸው ሁላችሁም እንኳን ደናመጣችሁ ለማለት ያህል ነው። ሌላው መርሃ ግብር ቀስ እያለን የምናየው ይሆናል እኔ ግን አክብራችሁ ስለመጣችሁ ይሄ ደግሞ የማስጀመሪያ መርሃ ግብር ስለሆነ በብፁዓን አባቶች ፊት በጠቅላይ ቤተ ክህነቱ ፊት ሆኜ ይህንን መርሃግብር በማቅረብ ከእነሱ ምላሽ በማግኘት በገናለ ትውልዱ የሚለውን መርሃ ግብር በስፋት ለማራመድ ለትውልዱ ለማበርከት የተዘጋጀውበት ዕለት እንደመሆኑ መጠን ሁላችሁን በጎ ልባችሁን ከእናንተ የሻለው በገና ለትውልዱ ይቀጥላል። እግዚአብሔር አክብርል። በመርሃ ግብሩ ላይ ስለ በገና ጥናት የቀረበ ሲሆን በዕለቱም ብፁዓን አበው ሊቃነ ጳጳሳት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ ከአዲስ አበባ አገር ስብከት፣ ከገዳማት አድባራትና ጥሪ የተደረገላቸው እንግዶች ተገኝተዋል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም ከጣቢያችን ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ